ሻሎም ሻሎም ወገንታትና ህዝቦታት እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ፒስ። ዛሬ ትንሽ የሆነች ፀቢት ያጋጠመችኝ እና ማታ እንደምታዩት ፍራንክ ነው ጋይስ። ፍራንኩ ግን ለእናንተ አይደለም። በቅድሚያ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን። እንዴት እየሰነበታችሁ ልኝ ያላችሁት ጋይስ፣ አትደንግጡ። አብሽር ለጽ የተዘጋጀ ለማኪ የተዘጋጅ ሸፍጥና ደባ ነው ከመንትዬ ጋር ነው ይሄንን ሸፍጥና ደባ ያሰብነው እና ምንድነው ማኪን ፕራንክ ልናደርጋት ብዙ ጊዜ በተደጋጋሚ ኮመንት ላይ ማኪ ፕራንክ አድርግልን ባላቸው ፕራንክ አድርግልን ዛሬ ጽኑ ለውን ፕራንክ ልናደርገው ዝግጁ ጋር እሺ ምንድነው ፕራንኩ አሁን ማኪ ትደውልላትና ለሞክሽዋ ዳጊ ትናንት ትንሽ ከሰው ጋር ተጋጭቶ ነበር እና ወይዬ ወይዬ ብለውታል እና አሁን ደግሞ ሂጅ ካልተጣለው እያለ እያስቸገረኝ ነው ምትልና ትደውላታለች። ምን እንደምትል አብረን እናያለን። እንደዚህ ዓይነት ሸፍትና ደባ ሰው ላይ ግን አትስሩ። እውነት ጥሩ አለ የተደረገብኝን አይታችኋል። የመልስ ምንትነው እ አዎ ማለት ቀጠሮ አለሽ? እንትን ዳጊ ትናንትና ከሰው ጋር ተጋጭቶ ትንሽ፣ እኔ እንጃ፣ ደወልኩለት፣ ምንም አልነገረኝም። እነ ትንሽ ተጎድተን፣ አሁን ደግሞ እወጣለሁ እያለ ነው። እናትሽ ምን እንኳን እሄዳለሁ እያለ እንዲጣለፈው መስሎኝ ነው

እኔ አናግሬያቸው ነው። ስራ ይበላሻል ነው። ስለ እኛ ስራ ታውቂያለሽ አይደለ? ለአንቺ ነግርሻለሁ። በቃ እንኳን ተጨማሪ ቢያንስ ስራ መስራት የለብኝም። ይሄ ስራ ካመለጠኝ አይነ ትልቅ ፕሮሞሽን ነው። እንደዚህ ሆነህ ነው። ለካራክተር ነው

እንዴት ባስረዳችሁ ነው ተረዱኝ በእናታችሁ ትልቅ ፕሮሞሽን ነው አንዴ ከመለጠኝ ሰዎቹን አላገኛቸውም ስለዚህ በቃ ጭራሽ እንደ ሌላ ነገር ሌላ ሰው እሺ በይ፣ በእግዚአብሔር በቃ እኔ ልሂድ። እኔ እየተናደድኩ ነው። በቃ እኔ ልሂድ። እኔ ከባለም ጋር እጣላለሁ። ነግረችው ለምንድን ነው እሱ የሚልሽ? ለምን ለምንድነው የምትጀነጉት? በአንድ ነገር ን ስልክ ከአምስት ደቂቃ በላይ ከቆየው ደውላችሁ ያለሁበት

አንተ ደግሞ እኮ ናቸው አነጋግሮኝ፣ አይደለም? አልገባችሁ። በህይወቴ ማንም እንደዚህ ደፈኝ፣ እንደዚህ አይነት ነገር አጋጥሞኝ፣ በሰፈሬ እንደዚህ አልደረገም። በቃ ማናገር ካለብኝ አናግሪያቸው። ከኔም እንደሚፈልጉ ነው። በቃ እንዴት ነው? ማን ሄደው? አትሄድም። በቃ ልጠይቃቸው፣ ጠይቄያቸው ብቻ ነው የምመጣው።

ገብቶሽ እኔ ለማረጋጋት ሴት ምን አመካለሽ? እንጂ ይሄ ኢንቴንሽናሊ አሰበውበት አቅደውበት ያደርጉት ነበር እንጂ ገና እኮ ገና እኮ ሰዓት ራሱ ከኔ ጋር ሌላ ችግር ያለባቸው እሱ እናውቃለን።

ሚሪንዳ አጥሚት ኔ ሚሪንዳ አጥሚት ትላለች። እች ሚሪንዳ ትላለች። ሌላ ነገር አታቁም እንዴ? እኔ ልጠጣ ም የተቀመጥኩት

ብራንክ ተደርገናል። እንግዲህ ቁልፉን የሚዘጋን ሰው ካወቃችሁ ደውሉና ነገሩ። ብቻ ግን እንወዳችኋለን። ኬራቲቨን እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግና ግዴታችሁን እየተወጣችሁ ሰላማችሁ ይብዛል።